ሰባቱ ከዋክብት በጠፈር ላይ አብርተው ስጋዊ ምግብናን ይመግባሉ። ከማይታየው ወይም ደግሞ ከበላይ ወደ ምድር ኃይልን ያስተላልፋሉ። በጥንት አጠራር ተጓዥ፣ ተንቀሳቃሽ ብርሃናት ሲሰኙ ከዚህ በመንተራ ስፕላኔት ተብለው የሚጠሩ ናቸው። ሰባቱን ከዋክብት ብንዘረዝራቸው ፀሐይ፣ ጨረቃ፣ መሪ፣ እጣድ፣ መሽተሪ፣ ዝሁራ፣ ዙኃል ተብለው በዝርዝር የሚገለጹ ናቸው። ከሰባቱ ሁለቱ ዋናናዎቹ የብርሃን አካላት ተብሎ የሚገለጡት ፀሐይና ጨረቃ ናቸው። የተቀሩት ደግሞ አምስቱ ሰማያዊ ብርሃናት ናቸው። ሰባቱ ከዋክብት ስጋዊ ምግብናን ይመግባሉ ሲባል ኃይላቸውን በዚህ በሰባዊ መገኛ ላይ ያስተላልፋሉ። እንደ ምሳሌነት ሳምንታት መጥቀስ ይቻላል። የምንጠቀማቸውን ፊደሎች መጥቀስ ይቻላል። እሁድ ስንል ፀሐይ፣ ሰኞ ስንል ጨረቃ፣ ማክሰኞ ወይም ደግሞ ሰሉስ ስንል መሪ፣ ረቡዕ ስንል አጣድ ሐሙስ ስንል መሽተሪ፣ አርብ ስንል ዝሁራ፣ ቅዳሜ ስንል ዙሃል። ሐግስ ስንል እሁድ፣ ሁካብ ስንል ሰኞ። ወይም ደግሞ ሐግስ ስንል በቀጥታ ፀሐይ፣ ሁካብ ስንል ደግሞ ጨረቃ፣ ሂሳልስ ስንል መሪ፣ ሃራብ ስንል አጣድ፣ ሄሃም ስንል መሽተሪ፣ ህሳድስ ስንል ዝሁራ፣ ሆሳበ ስንል ደግሞ ዙሃል። እነዚህ ሰባቱ ከዋክብት ይህ ምግብናቸውን በዚህ መመልከት ያስችለናል። እያንዳንዳቸውን ሰባቱን ከዋክብት በዝርዝር ከመመልከታችን በፊት በመጀመሪያ ግን ከዋክብት ምንድን ነው? ከዋክብት ብዛት ያለውን ሰማያዊ የብርሃን ቅንጣ ሲጠቁሙ የጸዳል ሰሌዳ ወይም ደግሞ ሰማያዊ ደጃፎች ናቸው። በንጥል ኮከብ የሚል መጠሪያ ነው ያላቸው። ታዲያ እነዚህ የጠፈር ፈርጦች ክብ ናቸው። ከወበ ከሚለውና ከበበ ከሚለው የግእዝ ቃል የተደቀለ ነው። ከበኮከብ ወደ ደግሞ ኮከብ ወደሚለው የአሁን መጠሪያ አግኝቷል። ይህም ደግሞ ክበብ ክብ ዙሪያ ማለት ነውና ቅርጻቸውን ይገልጻል። እነዚህ ሰባት ደጃፎች የሚታረፍባቸው ወይም ደግሞ ጠጣር መገኛ አይደሉም። ልክ እንደ ቀስተ ደምና ብርሃን፣ ሰማያዊ ብርሃን በመሆን ከማይታየው ወደሚታየው ኃይልን በማስተላለፍ ብሎም ደግሞ ደጃፍ በመሆን ነው የሚያገለግሉት። ከፀሐይን ጀምር። ፀሐይ ባህሪው እሳት ነው። የብረት ማዕድኑ ደግሞ ወርቅ ነው። የፀሐይ ምልክቱ ይህ ክብ መሀል ላይ ደግሞ ነጥብ ያለው ነው። ሴጆ ደግሞ ይህ ነው። በሁለቱ መሀል ያለውን ልዩነት አስቀድሜ ልንገራችሁና ከዚህም በኋላ የተመለከትናቸው ስለምንሄድ በረንብ ለመረዳት ይረዳችኋል። በምልክትና በስጁ ወይም ደግሞ ኃይልን በሚስም ምልክት መሀል ያለው ልዩነት ፀሐይን ከመሳል ወይም ደግሞ ሌሎቹን ሰማያዊ ብርሃናት ከመሳል ያላቸውን ምልክት በጽህፈት ውስጥ በመጽሐፍ ላይ በምናሰፍርበት ጊዜ ያንን ለመወከል የምንጠቀመው ቅርጸት ነው። ይህ መወከያ ምስል ስጁ ስንል ደግሞ የአንድን የሰማያዊ ብርሃን አካል ወይም ደግሞ የማንኛውን ነገር ኃይልን ለማተም ኃይልን ለማስተላለፍ የምንጠቀመው ምልክት ነው። የዙሃል አገዛዝ የሚለው ቪዲዮ ላይ የሰራውላችሁን ከተመለከታችሁ እንዴት የዙሃልን ይህንን ኃይል የመሰብሰቢያ ምልክት ስጁልን በመጠቀም በምድር ላይ የዙሃልን አሉታዊ ኃይል እንዲሰፍና ምድርን እንዲገዛ እንዴት በተለያዩ ተቋማት እንደሚደረግ ተመልክተናል። ስለዚህ ስጁ ሲባል እንድትረዱልኝ የምፈልገው ሀስማተኞች ሊሆኑ ይችላሉ፣ ማንኛውም ሰው ሊሆን ይችላል። የአንድን አካል ኃይሉን በዚህ ቅርጸት አትመያለሁ ብሎ ያስቀምጥና ያን ቅርጽ በተለያየ ቦታ ላይ በሚጠቀምበት ጊዜ የዛን ኃይል እያስተላለፈ የዛን ኃይል እየተጠቀመ ነው። ስለዚህ የፀሐይ ምልክትና የፀሐይ ኃይል መሰብሰቢያው ምልክት ወይም ደግሞ ስጁ እነዚህ ናቸው። ፀሐይ ስንል በከፍታ ያለ መጋቢ የሚል ትርጓሜ አለው። ፀሐይ ስንል በራ ጠራ፣ ጽሩይ ሆነ እያለን ነው። ፀሐይም ባለው ውደት በምድር ላይ የምንገኝ ሰዎች አንድ ዓመት ብለን እናስቀምጣለን። አንድ ዓመት ማለት ፀሐይ 12ቱን መገብታውራ ከዋክብት መናዝል ወይም ደግሞ ዞዲያክ የምንላቸውን ህብራተ ከዋክብት ለማቋረጥ የሚፈጅባት ጊዜ ነው። ፀሐይ ሶስት ክፍሎች አሏት። ይህም ደግሞ ሚስጥረ ስላሴን ይወክላል። በክበቧ አብ፣ በብርሃኗ ወልድ፣ በሙቀቷ መንፈስ ቅዱስ በሳይንሳዊም ደግሞ ከተመለከት ነው ፎቶስፌር፣ ክሮሞስፌር፣ ኮሮና የምንለውን ሶስት ክፍሎች አሏት። ሁሉም ብርሃን የራሱ የሆነ ዙተራ አለው ወይም ደግሞ ፍሪኩንሲ የምንለው ማለት ነው። ታዲያ እያንዳንዱ ዙተራ ደግሞ የራሱ የሆነ መረጃ አትሟል። ዋነኛዋ የብርሃን ምንጭ ፀሐይ በምድር ላይ በምታበራበት ጊዜ ብርሃኗ የራሷ የሆነ ዙተራ አለው። እያንዳንዱም ዙተራ ደግሞ የራሱ የሆነ ያቀፈው መረጃ አለ። ስለዚህ ለሰው ልጆች፣ ለእፅዋት፣ ለእንስሳት ለሕያው ፍጥረታት በሙሉ መረጃን እያስተላለፈች ትገኛለች። ይህም መረጃ ደግሞ ሰማያዊ መረጃ፣ አጽናፈ ዓለማዊ መረጃ በመባል ይታወቃል። በምድር ላይ ሰፎ ከሚገኘው ሁለቱ ዋና ኃይሎች ኤሌክትሪክና መግነጢስ ፀሐይ ኤሌክትሪካዊ ምግብናን የምታስተላልፈው ናት። ለዚህም ነው ፀሐይን በምንሞቅበት ጊዜ በመውጫዋና በመግቢዋ ሰዓትም ደግሞ በምንመለከትበት ጊዜ የመታደስ ስሜት የሚሰማን ይህም ኤሌክትሪካዊ ምግብናን ለፍጥረታት ሁሉ ስለሚሰጥና ብሎም ደግሞ ከብርሃን አካላት ውስጥ ከፍተኛ ብርሃን ያለውና በብርሃን በመመገብ ዋነኛ በመሆን የሚያገለግለው ፀሐይ በመሆኑ ፍጥረታት በምድር ላይ ዋነኛ የብርሃን ምንጭ የሆነውን ከፀሐይ የሚለቀቀውን ብርሃን በሚያገኙበት ጊዜ የመታደስ የመሙላት ስሜት የሚሰማቸው። ቀጣይ ጨረቃ ነው። ጨረቃ ባህሪው ውሃ ነው። የብረት ማዕድኑ ብር ነው። ምልክቱ ይሄ ነው። ስጅሉ ደግሞ ይሄ ነው። ባህሪውን ውሃ ያልኩት እኔ ነኝ። ምክንያቱም ውሃ ነው መሆን ያለበት ብዬ ስላመንኩኝ ነው። አንዳንድ ቦታዎች ላይ የጨረቃን ባህሪ በመሬት ተወክሮ ልትመለከት ትችላላችሁ። እኔን ከጠየቃችሁን ግን የጨረቃ ባህሪ መሆን ያለበት ውሃ ነው ብዬ ነው የማምነው። ጨረቃ ስያሜው ሰርቅ የሚል የግዕዝ ቃል አለው። ይህም ደግሞ በቀጥታ መውጣት ማለት ነው። ጨረቃ በሌላ አጠራር ወርህ ይባላል። ብዙ ጨረቃዎች ከሆኑ ደግሞ አውራ አውራሃት ይሰኛሉ። ጨረቃ ንጥልና ብዙ ስያሜ የተሰጠው በመዋራችን ከምናውቀው ጨረቃ ውጪ ሌሎች ጨረቃዎችም ስለሚገኙ ነው። ወር የሚለው የቀናት ስብስብ ወርህ ከሚለው የጨረቃ ስም የተወሰደ ነው። ይህም ጨረቃ ባለው ዕውደት ወርን ስለምንቆጠር ነው። የጨረቃን ባህሪ ውሃ ያደረግኩት በግሌ ቀመር ከሚለው ሌላኛው አጠራሩ ነው። ቀመር በሌላ አጠራር ጨረቃ ነው እና ከፍተኛ ስበት በውሕዎች ላይ መምራትን ይወክላል። ይህ መጠሪያው ደግሞም እንደምናውቀው ሙሉ ጨረቃ በሚሆኑበት ጊዜ የሰውነታችን የውሃ መጠን፣ ውቅያኖሶች፣ ማዕበላት እንዳለ የሚመሩት በጨረቃ መግነጢሳዊ በሆነ ኃይሉ ነው። የሌላውን ዓለም ተዉትና እንደ ኢትዮጵያውያን ብቻ ስለ ጨረቃ የተሰጣትን ስያሜ ብንመለከት በግል የከማቃቸው ውስጥ ጨረቃ፣ ቀመር፣ ወርህ፣ አስኒያ፣ እብላ፣ ብናሴ፣ ኤራጽ ወደ ስምንት የሚጠጉ የጨረቃ ስያሜዎች አሉ። ጨረቃ ባለንበት መዋር ውስጥ በሰማይ ላይ ከወንድሟ ፀሐይ ጋር እኩል እየተፈራረቁ ብርሃንና ተፈጥሯዊ ኩነትን ይመራሉ። ያው ወንድሟ ስላችሁ በዚህ በምድራዊ ጾታ እንድትወስዱ አልፈልግም። ያው አንድ መሆናቸውና ተመሳሳይ እንደሆኑ ለማመልከት ስለፈለግኩኝ ነው። ያው ፀሐይም ኤሌክትሪካዊ ምግብና በምድር ላይ ስትለቅ መግነጢሱን ደግሞ ጨረቃ፣ ስለዚህ አንድ ኤሌክትሪክና መግነጢስ በፀሐይና በጨረቃ በሁለቱ ታላላቅ ብርሃናት በምድር ላይ ይመራል። የጨረቃ ጅማሮ ጠፍ ጨረቃ ነው ተብሎ የሚጠራው ልደት፣ ወር፣ መንፈቅ፣ ወር፣ መዓልት፣ ወር፣ ሕጸጽ ወር የምንላቸው አሉ። እነዚህ ሁሉ ጨረቃ ባላት ውደት ወራትን የምንቆጥርበት ስያሜዎች ናቸው። ጨረቃ በሰውነት ውስጥ ያለና በምድር ያለን ውሃ ትመራለች። በአካል ላይ ሁለት ዋነኛ ፈሳሾችን ደግሞ ትመራለች። አንዱ የሴቶች የወር አበባ ዕውደት የምንለው ነው። ሌላኛው ደግሞ ፈሳሽ ሽቦ የጀርባ አጥንት ቅባት የአንጎል ፈሳሽ የምንለው ይህ ወራዊ ዕውደት ነው። ጨረቃ በየወሩ በተወለዳችሁበት መናዝል ስትገባ ወይም ደግሞ ስታርፍ ከአንጎላችሁ የመሃል ክፍል ተነስቶ በጀርባ አጥንታችሁ የሚወር ፈሳሽ አለ። ይህ ፈሳሽ ጨረቃ በሰው አካል ውስጥ ከምትመራው ፈሳሽ አንዱ ነው። ሌላው በጨረቃ የሚመራው ፈሳሽ የወር አበባ ዑደት ወይም ደግሞ የወር አበባ የምንለው ነው። የወር አበባ ማለት የጨረቃ አበባ ማለት ነው። ምክንያቱም ወር የሚለው ወር ከሚለው የጨረቃ መጠሪያ ስለሚነሳ፣ አበባ ማለት ደግሞ አንድ ተክል ካበበ ፍሬ ለመያዝ መድረሱን አመልካች ነው። ፍሬ ጽንስ የሚቋጥሩበት ጊዜ መቃረቡን ያመለክታል። እዚህ ጋር ሁሉም ሰው መረዳት ያለበት ሴቶች ሁሉ ከጨረቃ ሰሌዳዎች ጋር አንድ ላይ አብረው እኩል ይሄዳሉ ማለት አይደለም። የጨረቃ አበባ የቀናቱን ርዝማኔ አማካኝ ቀረረቦች ለማመልከት ነው። የጨረቃ በየደረጃው ያሉ ሰሌዳዎች የውደት የድርጊት ግጥምጥሞች ለማመሳከር እንጂ ሁሉም ሴት በኩል ከጨረቃ እኩል ውደቱን ይቀጥላል ማለት አይደለም። በአማካኝ አብዛኛው ሴቶች ውደት ከ28-29 ቀናት ስለሆነ ከጨረቃ ውደት ጋር ደግሞ ይህ ስለሚመሳሰል ነው። ቀጣይ መሪን እንመልከት። መሪ ባህሪ ውሳት ነው። የብረት ማዕድኑ ብረት ነው። ምልክቱ ይሄ ነው። ስጅሉ ደግሞ ይሄ ነው። ተመልክታችሁ ከሆነ እሁድ፣ ሰኞ፣ ማክሰኞ እያልን እየመጣን ነው። እሁድ ፀሐይ፣ ሰኞ ጨረቃ፣ ማክሰኞ መሪ። መሪ ያው በዘመናዊ አጠራር ማርስ እየተሰኘ የሚጠራው ከዋክብት ወይም ደግሞ ፕላኔት ነው። መሪህ ማለት ቀይ የሚል ትርጓሜ ያለው ወይም ደግሞ የሚፈስ ደም የሚል ትርጓሜ ያለው ያው ከተለያዩ ቋንቋዎች አንጻር አንድ ላይ አሰባጥረን ስንመለከተው ታዲያ ይህ መሪ በአይናችን ቀይ ሆኖ ሰማይ ላይ ደግሞ የምናየው ነው። ይህም ደግሞ ከስመ መጠሪያው ጋር ያገናኘዋል። ቀጣይ የምናገኘው አጣድ ነው። አጣድ ደግሞ ባህሪው ውሃ ነው። የብረት ማዕድኑ የጠራ ብር ወይም ደግሞ ይህ ሜርኩሪ የምንለው ነው። ምልክቱ ይኸው፣ ሲጅሉ ይኸው። አጣድ ያው በዘመናዊ ሳንስ አጠራር ሜርኩሪ የሚሰኘው ከዋክብት ወይም ደግሞ ፕላኔት ነው። አጣርድ ወይም ደግሞ አጣድ ሲባል ያው ሀያል ጠንካራ የሚመጣ ኃይል እንደማለት ነው። ያው ጠቅለል አድርገን ከተለያዩ ሁነቶች ከተለያዩ ሁኔታዎች ብንመለከተው በአጠቃላይ አጣድ ማለት ፍቺው ዳግመኛ የሚመጣ ኃይልን ይወክላል። ይህ ዳግመኛ የሚመጣው ኃይል ምንድን ነው? እነዚህ ሰባት ሰማያዊ ብርሃን አካላት የሚያስተላለፉት፣ የሚናገሩት የራሳቸውን የቻለ መረጃና ምልክቶች ስላሉ ሰዎች ይህንን ወደ አይምሯቸው ሀሳብ በማዘወወር ምን ይሁን ብለው መጠየቅ ራሳቸውን ይችላሉ። አጣርድ መልእክተኛው በመባልም ይታወቃል። ይህንን ያገኝበት ምክንያት ፀሐይ ከመውጣቷ በፊት በምስራቅ ይታያል፣ በሰማይ ላይ ደግሞ በፍጥነት ተጉዞ ስለሚሰወር እንደ ፈጣን መልእክተኛ ይታያል። በአሁን ዘመን ያው በስልኮቻችን ላይ በማህበራዊ ገጾች መረጃን እንቀባበላለን። ይህም ደግሞ መረጃን ለማግኘት ቀላል አድርጎታል። በጥንት የነበሩ ሰዎች መረጃን ከተፈጥሮ ላይ በመመራመር ሆታ አእምሮ የሚባለው ልዕቀ የአእምሮ አስተሳሰብ ላይ በመድረስ ነው የተለያዩ መረጃዎችን ከተፈጥሮ የሚሰበሰቡ የነበሩት ታዲያ እነዚህም ሰባት ሰማያዊ ብርሃናት ይህንን ሲያገለግሉ ይህንን ለነሱ ሲመግቡ ቆይተዋል። አሁንም በመመገብ ላይ ናቸው። ያው ተፈጥሮ መመርመር ለሚወድ የፈጣሪን ስራ በጥልቀት ለሚመለከትና በራሱ በአካሉና በአጽናፈ ዓለም መሀል ላይ ልዩነት ሳይሆን አንድነት እንዳለ የሚያቅሰው እነዚህን ሰማያዊ ብርሃናት ለበጎ ይጠቀማቸዋል። እስካሁን ፀሐይ፣ ጨረቃ፣ መሪና ጣር ተመለከትን። አምስተኛው መሽተሪ ነው። መሽተሪ ባህሪው አየር ነው። የብረት ማዕድኑ ቆርቆሮ ነው። ምልክቱ ይሄ ነው። ሲጅሉ ይሄ ነው። መሽተሪ በተለምዶ ወይም ደግሞ በዚህ በዘመናዊ አጠራር ጁፒተር ተብሎ የሚጠራው ፕላኔት ወይም ደግሞ ኮከብ ነው። መሽተሪ ግዛት ያለው የሚል ፍቺ ያለው አንዳንዴም ደግሞ እውነት ተብሎም ይተረጎማል። የጥንት ኢትዮጵያውያን ይህንን መሽተሪ በግዝፈት በመወከል ከየብሱ ይልቅ ባህሩ ይበዛል፣ ባህር ውስጥ የሚገኘው የማናቃቸው ዓለሞች ይበዛሉ፣ በማለት መሽተሪን ውክልናውን ከግዝፈት ጋር እንጻጽሩታል። አሁን በዚህ በዘመናዊም ደግሞ መለስ ብለን ከተመለከትን ይህ ነገር እውነታ እንዳለው በግሌ ይመለከታለሁ። ማለትም ከየብሱ ይልቅ የባህሩ ብዙ የማናቀው ብዙ ተደብቆ የሚገኝ ፍጥረታት የሆኑ ያልተዳሰሱ መገኛዎች በባህር ውስጥ ይገኛሉ። በእርግጠኝነትም ናሳ ጠፈርን እያጠናው ነው በሚሉበት ጊዜ ባህርን እያጠኑ እንደሆነ አምናለሁ። ምክንያቱም ጠፈር የምንለው በራሱ ውሃ ስለሆነ ከበላይም ውሃ አለ፣ ከታችም ውሃ አለ። በተዘጋ ሽፋን ውስጥ እየኖርን ስለምንገኝ ቀጣይ የምናገኘው ስድስተኛው ዝሁራ ነው። ዝሁራ ባህሪው ውሃና አየር ነው። የብረት ማዕድኑ ብር ነው። ምልክቱ ው ስጂ ው። ዝሁራ በተለምዶ አጠራር፣ ይህ በዘመናዊ ቋንቋ ቬነስ ብለን የምንጠራው ነው። ዝሁራን ዛሀረ ብላችሁ መጥራትም ትችላላችሁ። በራ አበራ ብሩህ ሆነ ማለት ነው። ምክንያቱም ዙሁራ ደማቅ ሆኖ በሰማይ ላይ ስለሚታይ ነው። ሌላኛው ዝሁራ የንጋት ኮከብ ሲባል ሰምታችሁ የምታውቁ ከሆነ ዝሁራ የንጋት ኮከብ ተብላ የምትገለጸው ሰማያዊ አካል ናት። በመጨረሻ የምንመለከተው ዙሃል ነው። ዙሃል ባህሪው ውሃ ነው። የብረት ማዕድኑ ብራማ ቀላጭ ንጥረት አለ ሌድ ይባላል፣ እሱ ነው። ምልክቱ ይኸው ስጅሉ ሄው። ዙሃል በተለምዶ አጠራር ሳተርን የሚባለው ነው። ያው ዙሃል ሰባተኛውን ዕለትና ከፊደላት ወያችን ውስጥ ደግሞ ሆን በመወከል በብራና ተቀምጧል። የዙሃል ሌላው ምሳሌነቱ በሴጣን እንደሚወከል በተለያዩ ቦታዎች ይገለጻል። ለዚህም ነው የሰው ልጅ ቁስን በማስቀደም ዙሃልን ሲያነግስና ሲያመልክ የቆየው። በተለያዩ የዓለም መገኛ ቦታዎችም ቁሳዊነት ከእውነተኛ ማንነት በልጦ ዙሃል ምልክቶች ተቀርጸው ይገኛሉ። ያው ይህንን በረንብ በዝርዝር ለመረዳት ከፈለጋችሁ የዙሃል አገዛዝ የሚለው አለ፤ እሱም መመልከት ይችላላችሁ። እነዚህ ሰባት የብርሃን አካላት የሰው ልጅ በአይኑ በሰማይ ላይ የሚመለከታቸው የብርሃን መጋቢዎች ብሎም ደግሞ ደጃፎች ናቸው። ሰባቱ ከዋክብት ወይም ደግሞ ፕላኔት ያልተነገረ ምግብ እንዳላቸው፣ አዎ፣ ሰባቱን ዕለታት ይመግባሉ። አዎ፣ የፊደል ሆሄያትን ይመግባሉ። በሰማይ ያለ በምድርም አለ። ሰማይ ቀና ስንል ብቻ የምንመለከተው ሳይሆን የማይታየውን መገኛ ይወክላል። ምድር የምንረግጠውን አፈር ብቻ ሳይሆን ቁስ አካልን ሁሉ ይወክላል። ታዲያ እነኚህ ከዋክብት ወይም ደግሞ ፕላኔቶች በሰማይ እንዳሉ በምድርም ይገኛሉ። ንቃተን ሊና፣ ስሜት፣ ሀሳብ በእነኚህ ሰማያዊ ብራና ተጽዕኖ ስር የሚያርፍበት ጊዜም አለ። የኃይል አዙሪት የምንለው እንደ ምሳሌ ቻክራ የምንለው በእነዚህ ሰባት ከዋክብትም ይመገባል። ዙሃል ቁስና ልኬትን መሪ የሆነ ለጠጣር አካል መሰረት በመሆን ይመራል። በአካል ላይ አጥንት፣ በእጽዋት ላይ ስርን ብለን እንደ ምሳሌነት ማጥቀስ ይቻላል። ዙሃል በጠጣሩ መገኛ ላይ ቀጣይነት ያለው ትምህርት የህይወት ልምምድ ለግብ አዘውትሮ መስራትን እንድናዳብር ያግዛል። ያው ምግብናው ሲያይል ግትር ውስን በድርጊት የተገደበ ያደርጋል። ለዚህም ነው በአሁን ዘመን የምናየው የተገደበ ልኬት ፍጋት የዙሐል ምግብና በማየሉ ነው። መሽተሪን ስንወስድ መልካም ፍሬ በአካል ዓለም ላይ በእድል በመትረፍረፍና በብልጽግና ይወክላል። ለሁሉም የሚበቃ መልካም የህይወት ፍሬን በመሽተሪ ሰማያዊ ኃይል ምግብና ይደርሳል። የዛፍ ፍሬ የአታክልት አዘርት በመሽተሪ ምግብና ይቆጠራሉ። ፍጥረታት ራሳቸውን ለማበልጸግ በግል ህይወት የተሻለ ነገርን ለመፍጠር የመሽተሪ መልካም ምግብና ነው። ሚዛኑን ስቶ ደግሞ ምግብናው ሲያየን፣ ስግብግብነትና ያለንን ላለማካፈል መሽቆጥቆጥን ያስከትላል። መሪ በአካል ዓለም ላይ የመሪ ምግብና ራስን ከጦርነት ለመከላከልና ስለ ጥበቃ ነው። ንቃተ ሊና የደረሰበትን ደረጃ ጠብቆ የማቆየት በአካል ሆነ በአእምሮ ራስን ከጥቃት የመጠበቅ ፍላጎት በመሪ ምግብና ስር ነው። ምግብናው በአንድ ሰው ላይ ወይም ደግሞ በአንድ ማህበረሰብ ላይ በሚያይልበት ጊዜ በጉልበት የሚያስብና በጦርነት የሚያስብ ትውልድ ይፈጠራል። ፀሐይ ፀሐይ ብርሃኑን በማሳረፍ ህይወትን በፍጥረት ላይ የሚዘራ ሰማያዊ ብርሃን ነው። ንቃተ ሊና በነፍስ መሪነት በስጋ ላይ በሚሰለጥንበት ወቅት የፀሐይ ምግብናን ይወክላል። የፀሐይ ምግብና በፍጥረት ላይ ሙሌት ብርሃን መብቃት ከገደብ ልኬት ያለፈ መንፈሳዊ ብልጽግናን ይመራል። ምግብናው ሳየን ደግሞ ስጋ ቀልጦ ሰማዊ ልምምድ ጣዕሙን ያውጣል። ዝሁራ ዝሁራ በተፈጥሮ ውስጥ የምንመለከተው ውበት የሚስብ ኩነት በዝሁራ የኃይል ምግብና ነው የሚገለጸው። ሌላው ፍጥረታት እርስ በራሳቸው ያላቸው ፍቅርና መረዳታት በዝሁራም ይወከላል። ንቃተ ሊና ከሌሎች ጋር ጣምራ መፍጠርን የፍቅር ግንኙነት ከቤተሰብ ጋር ከጓደኛ ከፍቅረኛ ጋር በዝሁራ ሰማያዊ ኃይል ይመገባል። ፍጥረታት ራሳቸውን አምረውና ተቦ ለመታየት ያላቸው ፍላጎት በዝሁራ ምግብና ተወክሎ ይገኛል። ታዲያ ምግብናው ሲያይል ፍጥረታት በውበት ብቻ ህይወታቸውን ለመተርጎም በመቃት ወይም ደግሞ በመፈለግ ግንኙነታቸውን በሱ ብቻ ያጸናሉ። አጣርድ የአጣርድ ምግብና በጠጣሩ ዓለም ላይ ተግባቦት፣ መረጃ ልውውጥ፣ ትምህርት ሲሆን በዘርፍሬ የሚወከል ነው። በዛፎች በአትክልት ከስር ወደ ቅጠል ወደ ቅርንጫፍ፣ በሰው ላይ ደግሞ የነርቭ ሥርዓት፣ የስሜት ዋሳት፣ መረጃ ልውውጥ እንዳለ በአጣርድ ምግብና ይወከላል። ንቃተ ሊና ለመረጃ ልውውጥና ለትምህርት ለእውቀት ያለው መሻት በአጣርድ ምግብና ኃይል ውስጥ ይገለጻል። ምግብናው ሲያይል ግን አብዝቶ ነገሮች ላይ የሚያውጠነጥን ነገሮችን በቀመር ብቻ ለመፍታት የሚጥር አውተንታኝ ያደርጋል። ጨረቃ ጨረቃ ፈሳሽ ነገሮች እንዳለ በመምራት የውቅያኖስ ማዕበሎችን የሚመገበው ራሱ በዚሁ በጨረቃ ምግብና ነው። የንቃተ ሊና የስሜት ተጽዕኖ በጨረቃ ምግብና ይወከላል። በአጠቃላይ ጨረቃ ከአእምሮ ከስሜት ከመንፈስ ጋርም ይተሳሰራል። ምግብናው ሳይል ማገናዘብ ተሰውሮ በስሜት ብቻ ፍጥረታት ይመራሉ። ስለ ከዋክብትና ስለ ፕላኔቶች ቢወራ የሚያበቃ አይደለም። በጣም ብዙ ምልከታ ያስፈልጋቸዋል። እናንተም አሁን ከዚህ ከተመለከታችሁት መረጃ በመንተራስ የራሳችሁንም ደግሞ ምርምር በማከል በህገ ልቦናችሁ የተመራችሁ የበለጠ ሰማያዊ አካላትን የማጥናት ባህሪን አዳብሩ። ከዚህ በተረፈ አሁን የተመለከታችሁትን በጽሁፍ ተካቶ ማግኘት እንፈልጋለን የምትሉ ከሆነ ከሰባ በላይ የሚሆኑ ሰዎች አዘጋጅልን ብላችሁ መልእክት ያስቀመጣችሁ በአጭር ጽሁፍ አሁን የዳሰስኩትንና ሌሎችም ደግሞ ያልተነገሩ ስለ ህብራተ ከዋክብት ስለ መናዘሎች ማንደላ ጨምሬ ያዘጋጅላቸዋለሁ። እነኚህ ሰባቱ የብርሃን አካላት ከዋክብት፣ ፕላኔቶች በኃይል አዙሪት ላይ ወይም ደግሞ በቻክራ ላይ ምግብናቸው አለ። ከተመለከታችሁ የታችኛው ደጃፍ በዙሃል ይመገባል፣ ሁለተኛው የኃይል አዙሪት በመሽተሪ፣ ሶስተኛው በመሪ የልብ ደጃፍ በፀሐይ ከዛ በዙሁራ ሶስተኛ ወይን ደጃፍ በአጣርድ አክሊል ደጃፍ ደግሞ በጨረቃ ሌላው በመጨረሻ ልነግራችሁ የምወደው የሰው መታወቂያው ፊቱን አይደለም አንድ ሰው ግለጹ ብትባሉ በእጁ በአቋሙ ሳይሆን መጀመሪያ ላይ ከአንገቱ በላይ ባለው የፊት ቅርጽ ነው ያንን ሰው የምትለዩት መታወቂያ ይህ አይዲ የምንለው ራሱ ብንመለከት ከአንገታችን በላይ ነው መልካችን ተቀርጾ በምስል የሚቀመጠው ይህንን ስንመለከት የሰው መታወቂያው በሆነው የፊት ገጹ ላይ እነዚህም ሰባቱ የብራና አካላት እነዚህ ሰባቱ ከዋክብት ተወክለው ይገኛሉ። ቀኝ አይን በፀሐይ አይነ ዜማ ይባላል። ግራ አይን በጨረቃ አይነ ዘጸጋም ይባላል። ቀኝ ጆሮ በመሪ እዝነ ዜማ ይባላል። ግራ ጆሮ በአጣድ እዝነ ዘጸጋም ይባላል። ቀኝ አፍንጫ ቀዳዳ በመሽተሪ እንፍ ዜማ ይባላል። ግራ የፍንጫ ቀዳዳ በዝሁራ እንፍ ዘጸጋም ይባላል። በመጨረሻ ደግሞ የአፋችን ቀዳዳ በዙሃል ይወከላል። እነዚህ ሰባቱ የሰማያዊ አካላት ከአንገታችን በላይ በሚገኙ ሰባቱ ቀዳዳዎች እንደዚህ ተወክለው ተቀምጠዋል።